ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ተከታታዮች፣ ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። የወንጌል አገልግሎትን ምግባር ማድረግ እንደሚገባ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ገለጹ። ብፁዕነታቸው ይህን መልእክት ያስተላለፉት መሪነትና ተልእኳቸው በሚል መሪ ቃል ለአህጉረ ስብከት ስራ አስኪያጆችና ለባለድርሻ አካላት የውይይትና የምክክር መርሃ ግብር በተከናወነበት እለት ነው። ሰላም አምባኤ መስከረም ስድስት ቀን 2018 ዓመተ ምሕረት በስብከተ ወንጌል ሐዋርያዊ ተልእኮ መምሪያ አዘጋጅነት መሪነትና ተልእኳቸው በሚል መሪ ቃል ብፁዕ አቡነ ሳዊሮስ የመንበረ ፓትርያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲስቆሮስ የደቡብ ምስራቅ ትግራይ ና የራያ አህጉረ ስብከት ሊቀ ጳጳስ እንዲሁም የመንበረ ፓትርያሪክ የመምሪያ ኃላፊዎች በሀገራችን ከተለያዩ ክፍሎች የመጡ የአህጉረ ስብከት ስራ አስኪያጆች እንዲሁም የአዲስ አበባ የሰባኪያን ወንጌል ህብረት ኃላፊዎች በተገኙበት በካሳንችስ አካባቢ በሚገኘው በኢሌሌ ኢንተርናሽናል ሆቴል ተከናወነ። በጉባኤው የመክፈቻ ንግግር ያደረጉ የመምሪያው ኃላፊ መላከ ሰላም ዳዊት ያሬድ የምክክር ጉባኤው ያስፈለገበት ዓላማ የተቀመጡ ግቦች ስብከት ወንጌልና ሐዋርያዊ ተልእኮ መምሪያ መሪነትና አስተባባሪነት በጥምረት የመስራት ልምድና ከአሁን በፊት በነበረው በተሻለ መልኩ ለማጠናከርና ለማስፋፋት ነው ሲሉ ገልጸዋል። የውይይቱ መድረኩ ማዘጋጀት ያስፈለገባቸው ምክንያቶች፣ ይህን የውይይቱ ምክክር መድረክ ማዘጋጀት አስፈላጊነቱ አንደኛ፣ የተቀመጡ ግቦች፣ የተያዙ ጥዶች፣ አላማዎች የሚፈጸሙት በዋናነት በስብከት ወንጌልና ሐዋርያዊ ተልእኮ መምሪያ መሪነትና አስተባባሪነት በአህጉረ ስብከት ስራ አስኪያጆች የስራ አስፈጻሚነት እንደሆነ ይታወቃል። አይጉረ ስብከት ከመምሪያው ጋር ተናበው በጥምረት የመስራት ልምድን ከአሁን በፊት ከነበረው በተሻለ መልኩ ማጠናከር፣ ማስፋት ያስፈልጋል። የስብከት ወንጌል ተደራሽነት በሁሉም ስፍራ የሚዳረሰው በዋናነት በሥራ አስኪያጆች የሥራ መሪነትና አስፈጻሚነት ነውና የተያዙ ግቦችን እቅዶችንና ዓላማዎችን በውይይትና በምክክር ማስረጽና የጋራ ግንዛቤ መያዝ የዚህ መድረክ አንድ ዓላማ ነው። የስራና አገልግሎት ጠቀሜታነትን ከፍ ለማድረግ በቀጣይ በመምሪያው በኩል በሚደረጉት የአገልግሎት ስምሪቶች ዙሪያ ተመካክሮ የጋራ ተግባቦት ላይ መድረስና የጋራ አቅጣጫ ማስቀመጥ አስፈላጊ ሆኖ ስለተገኘ ይህ መድረክ ሊዘጋጅ ችሏል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የላከበት ምክንያት ለወንጌል አገልግሎት መሆኑ ይታወቃል። እኛም የወንጌል አገልግሎትን ምግባር በማድረግ የተሰጠንን ኃላፊነትና አገልግሎት ከተቀበላችሁ ከእናንተ ጋር ለመመካከርና አደራ ለማለት ነው ሲሉ አሳስበዋል። በኃላፊነትና በአመራር ደረጃ በጉዳዩ ዙሪያ ለመምከር የተገኛችው የመንፈስ ቅዱስ ልጆቻችንም ለስብከተ ወንጌል የበለጠ ትኩረትና ክትትል እንድታደርጉ እንመክራለን። ከዚሁ ጋር ለስብከተ ወንጌል አገልግሎት የሚመደቡ የመምህራንን ማንነት፣ የትምህርት ዝግጅትና ስነ ምግባር በጥንቃቄ በመመርመር ለአገልግሎቱ ልታሰማሯቸው ይገባል። ይህ ሲሆን በወንጌል ስም ኑፋቄን ከመዝራት እና ምዕመናንን ከመበከል ልታድኗቸው ትችላላችሁ። የስብከተ ወንጌል እና ሐዋርያዊ ተልእኮ መምሪያ ለዚህ ጉባኤ ዝግጅት ያደረገውን አስተዋጽኦ በእጅጉ እናደንቃለን። በዝግጅቱ ተሳትፎ ያደረጉትንም ሁሉ እናመሰግናለን። ቆይታችሁ ለመልካም ውጤት የሚያበቃ እንዲሆንላችሁም እንጸልያለን። ሐዋርያው ወግበር ምግባር ወንጌላዊ እንዳለ ሁላችሁም የወንጌል ሰባኪነትን ስራ እናድርግ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የአቦ በረከት አይለየን። ብፁዕ አቡነ ዴስቆሮስ በበኩላቸው እንኳን ደህና መጣችሁ በማለት የጀመሩ ሲሆን፣ ቅድስት ቤተ ክርስቲያን የሰጠችን ኃላፊነትና የአገልግሎት አደራ ልንጠብቅ ልናስጠብቅ እንደሚገባ አክለው ገልጸዋል። እንግዲህ በጋራ ቤተ ክርስቲያናችንን እንድንጠብቅ በጋራ የአዲሱን ዓመት ሥራችንን መካከለን እንድንሰራ የጉባኤ መደረጉ ትልቅ አስተዋጽኦ አለውና እንግዲህ መልካም የምክክር ቀን እንዲያደርግልን የአምላካችን ቅዱስ ፈቃዱ ይሁን። እንዲሁም በረዳት ፕሮፌሰር ግርማ ባቱ የስብከተ ወንጌል አስፈላጊነትና ተደራሽነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሚል ርዕስ የመወያያ ጽሑፍ የቀረበ ሲሆን የመጽሐፍ ቅዱስ ማህበር ዋና ጸሐፊ በሆኑት በሊቀ ሕሩያን ይልማ ጌታሁን ተልእኮውን መሰረት ያደረገ አመራር በሚል ርዕስ በርካታ ሀሳቦችን የያዘ ጥናታዊ ጽሑፍ ቀርበዋል። የስብከተ ወንጌል አስፈላጊነትና ተደራሽነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚለው ነው። ተደራሽነትና አስፈላጊነት የሚል አጠቃቀም ልብ ብላችሁ ይሆናል። አስፈላጊነትና ተደራሽነት በሚል ለማዘዋወር ሞክረ ያለው ከአስፈላጊነቱ የሚመነጩ ሀሳቦችን ለማስቀደም ነው ምክንያቴ። ተልእኮን መሰረት ያደረገ አመራር ነው። ተልእኮን መሰረት ያደረገ አመራር በእንግሊዘኛው ተልኮ ሚሽን ይባላል። አንድ ተግባር ለማከናወን የተሰጠ የስራ ኃላፊነትን በተልኳችን ላይ እንዴት አድርገን ተፈጻሚ እናደርጋለን የሚል ሀሳብ ያለው ነው። እና ተልኮን መሰረት ያደረገ አመራር በዚህ በሚኖረን ጥቂት ሰዓታት ውስጥ ሶስት መሰረታዊ ነገሮች እንድናይ እፈልጋለሁ። አንደኛ አመራር አመራር በራሱ ምንድን ነው? በመጨረሻም አራት የመወያያ ነጥቦች ቀርበው ጉባኤው በስፋት ተወያይቶበታል። ከተሳታፊዎች ከቀረቡ አስተያየቶችና ጥያቄዎች ለጥያቄዎች ከተሰጡ መልሶች ባገኘነው ሰፊ ግንዛቤ መሰረት የሚከተሉትን የአቋም መግለጫ አውጥተናል። አስረኛ የቤተ ክርስቲያን አብይ ተልእኮ የሆነውን ስብከተ ወንጌልን በሁሉም ስፍራ ለማዳረስ የመሪዎች ሚና ወሳኝ ስለሆነ ቤተ ክርስቲያን በሰጠች ኃላፊነት የራሳችንን አቅም በመገንባትና በማሳደግ ተተኪ መሪዎችን በማፍራት የተሰጠንን አደራ በትጋትና በታማኝነት ለመወጣት ቃል እንገባለን። በተያያዘ ዜና የውይይትና የምክክር መርሃ ግብሩ ራሳችንን የገመገምንበት ስልጠና ነበር ሲሉ የአህጉረ ስብከት ስራ አስኪያጆችና የመንበረ ፓትራርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች ገልጸዋል። ሰላም አምባዬ። የቤተ ክርስቲያናችን ዋና ዓላማና ግብ ስብከተ ወንጌልን በማስፋፋትና በማጠናከር በሀገር ውስጥና በውጭ ሀገር ምእመናን ማብዛት ሁሉን ተደራሽ ያደረገና ዘመኑን የዋጀ ስብከተ ወንጌል ማስፋፋት እንደሆነ ይታወቃል። በዚህ መሰረት የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ለመጀመሪያ ጊዜ በዓይነቱና በይዘቱ ለየት ያለ የምክክር ጉባኤ ማዘጋጀቱ እንዳስደሰታቸውና ለአገልግሎታቸው የሚያግዝ በርካታ ትምህርቶች እንዳገኙበት የጉባኤው ተሳታፊ የሆኑት የአህጉረ ስብከት ስራ አስኪያጆች እና የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች ገለጹ። መጋቤ ሐዲስ መምህር ዜናው ያሸተ እባላለሁ። የስራ ድርሻዬም የወልቃይ ጠገዴ ሰቲት ሑመራ ሀገረ ስብከት ነው። ያው የመጣሁበት ወልቃይ ጠገዴ ሰቲት ሑመራ ስራ አስኪያጅ ነው። በመሰረቱም ሰው ሲገናኝ ከአንድ ወደ አንዱ ማይገኝ ምስጢር የለም አይደለም። ይህ ታስቦበት ዝግጅት ተደርጎበት አልፎ የሚሄድም ብዙ ነገር ታገኝበታል። እና ከዚህ ያገኘነው ነገር ቢኖር የቤተ ክርስቲያናችንን ያለበትን ፈተና አልፈን ወደፊት ጥሩ ነገር እንደሚጠብቃት ቤተ ክርስቲያናችንን እንደምናሻግራት ይህን የመሰለ ብዙ ነገር አግኝተንበታል። እንግዲህ ግንኙነት መፍጠር መተሳሰር ያላወቅ ነው ቢኖር ደግሞ ይሄ የአመራር ዘይቤ የሚባሉት ነገሮች እነዚህ የመሰሉ ብዙ ነገር አግኝተንበታል ማለት ይቻላል። እኔ መጋቢ አዲስ ትጉህ መሀሪ ይባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የሰባኪያነ ወንጌል ሕብረት ዋና ጸሐፊ ነኝ። በጣም በእውነት እኔ የምጠብቀውም ቤተክርስቲያን በዚህ ደረጃ በዚህ ልክ በዚህ አይነት ያዘገ ምዕራፍ እንደ አይነት ግብሮችን እንድታዘጋጅ ብዙ ሕልሞች እና ብዙ ሀሳቦችን ለሀገረ ስብከታችን አቀርበናል ያው ከመልአከ ሰላም ዳዊት ጋራ በጣም ብዙ አብረንም በአዲስ አበባ ሀገረ ስብከት ሳሉ ሰርተናል። አሁንም የጠቅላይ ቤተ ክህነቱ የእሳቸው ልዩ ኮሚቴ በመሆን ያው መንበረ ፓትርያርክ ጠቅላይ ቤተ ክህነት ደብዳቤ ሰጥቶን እየሰራን በጋራ እንገኛለን። በጣም ነው ደስ ያለን እንደዚህ ሆኖ በመቅረቡ በጣም የተሰማን ስሜት እጅግ የላቀ ነው። መላከ ሰላም ተስፋ ሚካኤል አሰፋ እባላለሁ የጅማ ሀገረ ስብከት ዋና ስራ አስኪያጅ። የዛሬው መርሐ ግብር ያንን የበለጠ እንድናስታውሰው በተለይ ደግሞ በዘመኑ እየገጠመን ያለው የስብከት ወንጌል አገልግሎት እንቅፋቶች ምንድን ናቸው፣ እነዛን እንቅፋቶች እንዴት ባለ መልኩ ነው መወጣት የሚገባን የሚሉ ጉዳዮች ላይ በደንብ ውይይት አድርገንበታል። የቀረቡ ጥናታዊ ጽሁፎችም እነዛን በደንብ አድሬስ ያደረጉ ናቸውና ስለዚህ ወደዚህ አሁን ወደ አገር ስብከታችን ስንመለስ በተለይ ራሴን ወክዬ ስመለስ ብዙ ቤት ስራ እንዳለብኝ ተረድቻለሁ። አንደኛ ስብከት ወንጌል ባልተስፋፉባቸው አብያተ ክርስቲያናት አብያተ ስብከት ወንጌልን ማዳረስ ያስፈልግ እንደሚያስፈልግ በደንብ ግንዛቤ ወስደናል። እንዲሁም አስተዳደራዊ ሁኔታ በተመለከተ ራሳችን የምናይበት ያቀድነው ወደ ተግባር እንድንቀይር የሚያነሳሳን ጉባኤ ነበር ሲሉ አሁንም ያነጋገር ናቸው የአህጉረ ስብከት ስራ አስኪያጆችና የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች ገልጸዋል። መላከ ሰላም ቀሲስ ቦኪቻ ላለው ይባላለው የወላይታ ሀገረ ስብከት ስራ አስኪያጅ ነን አንደኛው ያው ስብከተ ወንጌልን ከማስፋፋት አኳያ፣ ሁለተኛው ደግሞ መሪነትና ተልኳችን በሚል በሁለት ሊቃውንት ግሩም የሆነ ዳሰሳ ጥናቶች ቀርበዋል። እንግዲህ ዋናው ስብከተ ወንጌልን ማስፋፋት ነው። ዋናው ታርጌቱ ማለት ነው። ምንድነው ከዚህ በፊት እንዲያሉ ነገሮች አልተደረጉ በዚህ ዙሪያ ላይ ማለት ነው። በተለይ ለስራ አስኪያጆች ስብከተ ወንጌልን እንዴት በኃላፊነት በተጠያቂነት እንዴት አድርገን ማስፋፋት እንደምንችል፣ ቆራጥ መሆን እንዳለብን፣ ራእይ ሊኖረን እንደሚገባ የተሰጠን ሀድራ በጣም ከባድ ነው። በተለይ እኛ ያለንበት የገጠሩ ክፍል በአጠቃላይ የወላይተኛ ቋንቋ ተናጋሪዎች ናቸው። የሚሰሙትም በወላይተኛ ቋንቋ ነው። ስለዚህ ይህንን ተተኪ ትውልድን በማፍራት ስልጠና በመስጠት ማሰልጠኛ አለን። በብፁዕ አባታችን አቡነ ኢሳቅ አርቆ አሳቢነት በራሳችን በጀት የገነባ ነው። ማሰልጠኛ አለ። በዛ ማሰልጠኛ ላይ ከዚህ በፊት ሁለት ዓመት በተከታታይ አሰልጥናለን። ዘንድሮም ይህንን ማሰልጠኛ ላይ በገጠሪቱ ያሉ ወጣቶችን፣ ዲያቆናትን፣ የሰንበት ትምህርት ቤት ተማሪዎችን አምጥተን የአቅም ግንባታ ስልጠና በመስጠት ማሰማረት፣ በቋንቋ እንዲሰብኩ፣ በቋንቋ እንዲዘምሩ፣ በቋንቋ እንዲያስተምሩ ማድረግ ይሄ ነው። የመጋቢ ሐዲስ ኃይለ ጊዜ ያሰፋ እባላለሁ። ስልጠና ሁል ጊዜ በአይምሮ ላይ የሚጽፈው ነገር አለው። አንደኛ የሚሰጠው ስልጠና በዝግጅት ነው የሚቀርበው ጥናት ዝም ብሎ በይሆናል በያሰኛል ስለማይሰጥ በምሁራን ነው የሚሰጠው ታልሞ ታቅዶ የሚሰጥ ነገር ስለሆነ በሁለቱም በቀረቡት ዳሰሳዊ ጥናት ወይም የጥናት ወረቀቶች ትልልቅ ትምህርት ነው ያገኘ ነው። በተለይ አስተዳደርን በተመለከተ የምናገለግለው መሪ ሁነን ነው ወይ ሳለቃ ሁነን ነው እንዴት ነው አስተዳደራቸው የሚለው በጣም ሰፊ የሆነ ተነሳሽነትን የሚፈጥር ነው። ይህንም ስላደረገ በነሱ ከተወንጌል መምሪያቸው በጣም እናመሰግናለን እና እኔ ራሳችን እንድናይ ያቀድናቸው ነገሮች ወደ ተግባር ለመቀየር የሚያነሳሳ ደግሞ ስራ አስኪያጆች ከሀገረ ስብከቱ ጋራ ስራ አስኪያጆች ጋራ አገናኝቶናል። ይሄ በዚህ በጋራ ራሱ እንግዲህ አዲስ አመት ነው። በአዲስ አመት ለአዲስ ስራ መነሳሳትም የሚፈጥር ሆኖ ነው ያገኘሁት። ጋቤ ጥበብ ታምሩ አበራ እባላለሁኝ። የጉራጌ ሀገረ ስብከት ዋና ስራ አስኪያጅ ነኝ። በበለጠ ስብከተ ወንጌል ከአብነት ትምህርት ቤቶች ጋራ ስብከተ ወንጌል ከሰንበት ትምህርት ቤት ጋራ እንዴት አብሮ ተቆራኝቶ መሰራት እንዳለበት የተገለጸበት ነው። ከዛ በተጨማሪ ለምሳሌ በሰንበት ትምህርት ቤት የራሱ የሆነ ካሊኩለም ተቀርጾ ትምህርት ለወጣቱ በሰፊው እየተሰጠ ይገኛል። በዚህ አጋጣሚ ለሰንበት ቤት ውስጥ እንደዚህ እንደሚሰራ ሁሉ ስብከተ ወንጌልን በተመለከተ ለምሳሌ የስብከት ዘዴ አሰጣጥ በተመለከተ ከዚህ ቀደም በጥንት የነበረው አሰጣጥ ነው፣ አሁን ድረስ ያለው እና ዘመኑን የጠበቀ አካሄዱን የጠበቀ ወይም ደግሞ መመሪያ የሆነ ነገር ልክ ሰንበት ትምህርት ቤት እንዳዘጋጀው ሁሉ ደግሞ የስብከተ ወንጌልን በዚህ መንገድ ማዘጋጀት አለበት። በመጨረሻም ጉባኤው ባለ አስር ነጥብ የጋራ የአቋም መግለጫ በማውጣት ተጠናቋል። የገዳማት አስተዳደር መምሪያ መምሪያና የገዳማት ሕብረት ብፁዕ አቡነ እምባቆም ወደ መምሪያው በመምጣታቸው የተሰማቸውን ደስታ ገለጹ። እሌኒ ክፍሌ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የገዳማት አስተዳደር መምሪያ ኃላፊዎች የብፁዕ አቡነ እንባቆምን ከመማገገምና ወደ ተመደቡበት የገዳማት መምሪያ መምጣትን ተከትሎ ደስታቸውን ገልጠዋል። ከእነዚህ መካከል መጋቢ ካህናት ቆሞስ አባ ሀብተ ጊዮርጊስ የገዳማት መምሪያ ዋና ኃላፊ አንዱ ናቸው። የዛሬው ዕለት የደስታ ዕለት ናት። የዛሬው ዕለት ቅድስት ናት። የዛሬው ዕለት የተባረከች ናት። መላከ ሕይወት ቆሞስ አባ ወልደ ጊዮርጊስ ታዬ የመምሪያው ምክትል ኃላፊም በተመሳሳይ ስሜታቸውን እንዲህ ነበር የገለጡት። ዛቲ ዕለት እንተ ገብረ እግዚአብሔር ብየጠቀሱበት መዝሙረ ዳዊት እንደተናገረው ይች ዕለት እጅግ በጣም ድንቅና የተሰራባት የታየባት ዕለት ናት ብዬ እሰይማታለሁ። ምንም እንኳ ቅዱስ ሲኖዶስ ብፁዕነታቸውን ወደ መምሪያው ከመደበ የቆየ ቢሆንም ብፁዕነታቸው በጤና እክል ምክንያት በአሜሪካ በመቆየታቸው አቀባበሉ መዘግየቱም ተጠቁመዋል። ሰው ያስባል፣ እግዚአብሔር ይፈጽማል። እኛ ያሰብነው ወዲያው እንደተሾሙ ደብዳቤው እንደደረሰን ወደ ገዳማት መምሪያ ጽሕፈት ቤት ይዘን መተን ለማስገባት ለመተዋወቅ ነበረ። ዛሬ እንግዲህ ብዙነታቸው የገዳማት ሊቀ ሆነው ቢሯቸውን ተረክበዋል የኢትዮጵያ አንድነት ገዳማት ትብረት ሰብሳቢ ና የሙሩ ኢየሱስ ገዳም አበምኔት ቆሞስ አባ ዘ በበኩላቸው የገዳማት መምሪያውን በቅርበት እንዲያዩት ብዙነታቸው ወደ መምሪያው በመምጣታቸው የተሰማቸውን ደስታ ገልጠዋል የገዳማት መምሪያው የአባት እይታ የሚፈልግ የብዙ አባት የትልቅ አባት ይዛ የሚፈልግ ሚዲያ ነው። ይህንን ስራ ለማስኬድ እግዚአብሔር በመካከላችን እንዲመጡ ስላደረገልን በጣም ደስተኞች ነን። አያይዘውም የገዳማ ትብረቱን በሚችለው ሊያገለግላቸው መዘጋጀቱን ነው የገለጡት። አባታችን በፈለጉን ሰዓት ለመላላክ ዝግጁ ነን። በደንብ ሰብሰብ ብለን የተገኘን ልጆች ነን። በመጋቢ ካህናትም አማካኝነት የገዳማት ህብረት አለ። በገዳማት ህብረቱ አካባቢ ሁሉም ገዳማውያን ከያሉበት ከመጥራት ሰብሰብ አድርጎ ይሄን አድርሱ፣ ይሄን አድርጉ ብንባል ለመላላክ ልጆች ወጥነን። መምሪያው ዘርፈ ብዙ ስራ እንዳለውም በእለቱ የተጠቀሰ ሲሆን በተለያየ ተግዳሮቶች ምክንያት እስካሁን ድረስ የሚጠበቅበትን አለመስራቱም ተጠቁመዋል። ገዳማት መምሪያ በብዙ መንገድ ስራዎች አሉት። ግን ገዳማት መምሪያ ተብሎ ተሰየመ እያንዳንዱ መምሪያ ሲሰየም በሲኖዶስ ሲጸድቅ ሥራ እንዲሰራ ውጤት እንዲያመጣ እንዲያፈራ ነው ግን ያው እንደሚታወቀው ብዙም ይሄን ያህል የስራ ፍሬ አላሳየንም በእውነቱ ለመናገር አንደኛ ሙሉ ስልጣኑ ይህን ያህል አልተሰጠንም ዝም ብሎ መምሪያ የሚለው ጉዳይ ነው የተሰጠን ነገር ግን ያው ባላቅማችን በተሰጠን ተልእኮ ግን ያውስጥ አሁን እየሰራን ቆይተናል። ቅዱስ ሲኖዶስም ይህን ተረድቶ ለመምሪያው ትኩረት በመስጠቱና ብፁዕ አቡነ ባቆምን የበላይ ኃላፊ ሊቀ ጳጳስ አድርጎ በመሾሙ መደሰታቸውን ነው የገለጡት። ብፁዕ አባታችን የዋህ ናቸው። ብፁዕ አባታችን ቅን ናቸው። ብፁዕ አባታችን ታማኝ ናቸው። ብፁዕ አባታችን ለሥራ ትጉ ናቸው። ብፁዕ አባታችን ይሄ ለማስተው ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ የመስቀል በዓል መግቢያ ባጅ በዘመናዊ ዲጂታል ቴክኖሎጂ ማዘጋጀቱን ገልጿል። መምህር ጌታቸው በቀለ መስከረም 7 ቀን 2017 ዓ ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ የሙዚየም ዝግጅትና የዲጂታል ቴክኖሎጂ ለመስቀል በዓል መግቢያ ባጅ በዲጂታል ሲስተም ማዘጋጀቱን ገለጸ። እንደ ቤተ ክርስቲያን ልጅነታችን መስራት የሚገባንን ለማገዝ ነው የመጣ ነው ያሉት ባለሙያዎቹ የትኛውም መስሪያ ቤት ስራን በዘመናዊ ቴክኖሎጂ በማቅለል ዘመኑ የደረሰበትን በዲጂታል ቴክኖሎጂ ለማቅለል እየተሰራ ነው። በዚህ ከወረቀት በእጅ በመጻፍ በብዙ ዝግጅት ሲደረግ የነበረውን ስራ በማቅለል ዘመኑ በደረሰበት ቴክኖሎጂ በታገዘ ለማቅለል እየሰሩ መሆኑን ኢንጂነር በቀለ ዴቢሲ ገልጿል። ዛሬ ይዘን የቀረብነው መፍትሄ ወይም ዌብሳይት ምን እንደሚያደርገው የቤተክርስቲያኑ የቲኬት ማኔጅመንት ሲስተም ነው። ቤዚካሊ ምንድ የሚደረገው ከዚህ በፊት በወረቀት በእጅ በመጽሐፍ በብዙ ዝግጅት ወራትን በሚፈጅ ዝግጅት ሲደረግ የነበረውን ስራ በቀላሉ በሲስተም በተደገፈ መልኩ ዘመኑ በደረሰበት የቴክኖሎጂ የታገዘና የተጠበቀ መልኩ ለማቅለል ያቀደ ሶሉሽን ነው ወይም መፍትሄ ነው። ሰው ምንድነው የሚያደርገው? ከዚህ በፊት ቲኬቶች ፕሪንት ይደረጉና በእጅ ተቆራርጠው ሲሪያል ነምበራቸው ተመዝግበው ለማን እንደሚሰጥ ተመዝግበው በእጅ በወረቀት ነበር የሚሰጠው። አሁን ግን እዚህ ሲስተም ላይ በመግባት ቲኬቶችን በቀላሉ በተወሰነ ክሊክ ጀኔሬት በማድረግ ከዛ ፕሪንት አድርጎ ለተቀባዩ ወይም ለሚፈልገው አካል ለሚፈለገው አካል በመስጠት ያስችላል። ኢንጂነር ጳውሎስ ታደሰም እንደተናገረው አሁን በሚዘጋጁ ባጅ ማንም ሰው ተመሳሳይ ባጅ ይዞ እንዳይገባ የሚያስችል በዲጂታል ቴክኖሎጂ የታገዘ ስራ እየሰሩ መሆኑን ገልጸዋል። አሁን ላይ በፊት ላይ ምንድነው ይደረግ የነበረው ሴሪያል ነምበር ብቻ ነው የሚኖረው። ሴሪያል ናምበር ማለት በሲኩዌንስ ነው ጀነሬት የሚደረገው። ለምሳሌ አምስት መቶ ባጅ ቢፈለግ ከአንድ ይጀመርና እስከ አምስት መቶ ጀነሬት ይደረግ ነበረ። እሱ በጣም ፎርጅ ለማድረግ ቀላል ነው። ምንም እንኳን ማህተም ከጀርባ ቢኖረው ማንም ሰው ጥሩ ከለር ፕሪንተር ካለው እሱም ፕሪንት አድርጎ አመሳስሎ መግባት ይችል ነበር። አሁን ግን የተጨመረው ምንድን ነው? ኪዋር ኮድ ነው። ይሄ ኪዋር ኮድ ሙሉ ፔሎድ ይይዛል። ማለትም ምንድን ነው ገጽታ የቡ ኢቨን ሴሪያል ናምበሩን ጨምሮ መቼ ነው ኢሹ የተደረገው የሚለውን ኢንፎርሜሽን ይዛል። ስለዚህ አንድ ሰው ያንን ካርድ ይዞ በሚመጣበት ጊዜ ጌቶቹ ላይ ያው ሞባይሉን ሞባይል አፓል እንጠቀማለን። ልክ እስካን ተደርጎ ከገባ በኋላ ኢንቫሊድ ነው የሚሆነው ያ ቲኬት ማለት ነው። ስለዚህ ማንም ሰው ያንን ቲኬት ይዞ ኦር ተመሳሳይ ፕሪንት አድርጎ ቢመጣ ሊገባ አይችልም። ምክንያቱም አንዴ ስታተሱ ስለተቀየረ ማለት ነው። ኢቭን ከተገባም በኋላ ወጥቶ ያ ሰው ጥቃሚ መግባት ቢፈልግ ማሳወቅ መቻል አለበት እዛ ሲስተሙን ለሚቆጣጠሩ ሰዎች ማለት ነው፣ ይሄ ነገር ተጨምሯል። ሌላው ነገር ምንድን ነው? መጀመሪያ ሮል አውት የምናደርገው ይህንን ለቪቪይፒ ቪቪይፒና ለካርፓሶች ነው። እንዲሁም ሚዲያ አካላት አሉ። ወደፊት ደግሞ ያው እያየን የተቀሩትን ስታፍ እንዲሁም ደግሞ የሰንበት ትምህርት ቤት ተማሪዎች፣ የተለያዩ የሊቃውንት ካኖችንም ሊሆን ይችላል እነሱ የሚያደርጉትን ባጆች እንጨምራለን ማለት ነው። ሁለቱም ባለሙያዎች እንደተናገሩት እንደ ቤተ ክርስቲያን ልጅነታችን ዛሬ የተጀመረው ሲስተም እንደ ማስጀመሪያ ትልቅ ነገር ነው። ወደፊትም እኛም የበኩላችንን አስተዋጽኦ ለማድረግ እየሰራን እንገኛለን። በዚህ ባጅ እንግዶችም ወደ መስቀል አደባባይ ሲገቡ እውነተኛውን ባጅ በዲጂታል ቴክኖሎጂ የተሰራውን ይዘው እንዲገቡ እያደረግን ነው። እኛም እንደ ቤተ ክርስቲያን ልጅነታችን በዘመኑ ቴክኖሎጂ በደረሰበት የሙያ ዘርፍ ቤተ ክርስቲያን ለማገልገል የቤተ ክርስቲያን ስራ ለማቀላጠፍ የሁላችንም ድርሻ ነው በማለት ገልጸዋል። በጣም ደስ ብሎኛል። እውነቱን ለመናገር ያው ባልደረባ እንደገለጸው ይህንን ነገር አይቼ ነው እኔ ለመስራት ያሰብ ነው ማለት ነው። ስለዚህ ቤተ ክርስቲያን ያው ካላት ጥንታዊ እውቀት በተጨማሪ አሁን ደግሞ በዲጂታሉም ላይ ራሷን አስፋፍታ ተደራሽ ሆና በማየቴ እና የዛም አካል በመሆኔ በጣም ደስ ይለኛል። ሁላችንም ያው የቤተክርስቲያን ልጆች ነን እና በደረስንበት የሙያ ፊልድ ወይም ዘርፍ ቤተክርስቲያንን ማገልገል እንደሚኖርብን አምናለሁ ምክንያቱም ያሳደጉን ብዙ ዋጋ ያወጡ የከፈሉልን ስለሆነ በእኛ ባለን እውቀት እግዚአብሔር በሰጠን እውቀት በደረስንበት ቴክኖሎጂ የቤተ ክርስቲያንን ስራ ማቀላጠፍ የሁላችንም ድርሻ ነው እና እኔም ባልደረባይም በድርጅታችን የዚህ አካል በመሆናችን በጣም ትልቅ ደስታ ነው የሚሰማኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጻሕፍቱ መዘክር መምሪያ ዋና ኃላፊ በኩረ ትጉኃን ቀሲስ ምትኩ ባስተላለፉ መልእክት ባለሙያዎችን አመስግነው በዘመናዊ ዲጂታል የተዘጋጀውን ቴክኖሎጂ የሚቆጣጠረው ባጅ ስለሆነ ወደ መስቀል አደባባይ ሲገቡ በጥንቃቄ ሊይዙት ይገባል ሲሉ መልእክታቸውን አስተላልፈዋል። የመስቀል በዓል በማይዳሰሱ የዩኔስኮ የተመዘገበ የደመራ በዓል አሁን ደግሞ 2018 እንደ እግዚአብሔር ፈቃድ እንግዲህ ለማክበር የተለያዩ ኮሚቴዎች ብፁዕ ጠቅላይ ሥራ አስኪያጅ አቡነ ሳዊሮስ የሚቆጣጠሩት በየሁለት ቀን፣ በየሶስት ቀን፣ በየአራት ቀን የምንገማገምበት ኮሚቴው ተቋቁሞ በየዘርፉ ስላለ አንደኛ ባጁን በጥንቃቄ ለራሳቸው ብቻ፣ ምክንያቱም እንግዲህ አሁን ቴክኖሎጂ ይቆጣጠራል ተብሏል። ያንን በጥንቃቄ እንዲይዙ የበዓሉ ክብር የእኛም ክብር ብሎም የሀገሪቱ ክብር እንግዲህ በዩኔስኮ የተመዘገበ ስለሆነ አንደኛ፣ ሁለተኛ እየዘመርን እንኳን በምንሄድበት ሰዓትም በዓሉን የሚመጥን ቅድስት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመጥን የጸጥታ አካላትም ወይም ኮሚቴዎችም አንድ የሆነ ነገር ስሉን፣ እሺ ታዘዛለው በማለት ስንመለስም አመሻሽም ቢሆን የትራፊክ መንገዳችንን በመጠበቅ ዝማሬም ስንዘምርም ግራ ቀኝ በማይረብሽ ሁኔታ ወይም የራሳችን የሆነ መልእክት ያለው ስለማ ስለ ቅዱስ መስቀል ክብራን። ተመልካቾቻችን ለሰዓቱ ያዘጋጀ ናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ።